ቀርሚየ ወይ ወይ ስራ አለ እንዴ ምን እየሰራ ነው ሰሞኑን እኮ ትንሽ ፈተና አለችብኝና ጥናት እያደረኩኝ ነው እያጠናሁኝ ነው ሰሞኑን በጣም ፈተና አለብን ብታይ የህቴ ልጅ ነበር አንተ ጋር መቶ ይጫወት እንዴ ነው ያስቸግርሃል ችግር የለውም ናቤው የትሽ ልጅ ማንኛው ያ ባህር ዳር ዩኒቨርሲቲ ሄዶ የተመረቀው ነው እኔም እኮ እንደሱ ነው መሆኑን ፈልገው አረ ይሄ ትልቁ አይደለም ትንሽኛው ነው እንዴ ትንሽ አለ እንዴ ስንት አመቱ ነው ይሄ ስምንት አመቱ ነው ገና የስምንት ዓመት ህፃን ነው ከዛ መጥቀውና ናበው ናበው ከኔ ጋር እንጫወታለን። እሺ ናበው ይወዝሽ ችግር የለውም። ናገባ ናገባ፣ እንዴ ምን አስፈራ እንዴ ወንድም ማለት ነው። ይኸው ስለማታቀኝ እንጂ አይዞ ናገባ ናገባ። ቁጭ በል ቁጭ በል ነው አረፍ በል አረፍ በል ጎረም ሰው እና፣ እንዴት ነህ? ትምህርት እንዴ ነው እየተማርክ ነው? ስንት አሁን ስምንት አመት ነው? አው ስምንት አመቴ ነው። እየተማርክ ነው? ጎበዝ ጎበዝ፣ አጥና ተማር። ትምህርት በጣም ጥሩ ነው። ማንበብ ሙሉ ሰው ያደርጋል። እና በደንብ ትምህርት ምናምን እንዳትመክረኝ። ይልቅ ሰውን በጣም ወንድፎኛል። ሲጋራ ይኖራል ታጨሳለ። ከወይራዎች ምንም ለማለፍ አታለም ል ጋንጃም ካለ አጨሳል። ጋንጃ እንዴ! ህፃን ልጅ ነው ወላ ሽማግሌ ነው? መስገብታብኝ ሄደችው ዝም በጣም ስልክ ረብሻለ። ግራጭ ስልክ ለምን ሰጡ ሲጀመር? ወይ አረ ናፍቀሽኛል። እኔ ለራሱኮ የማትማል ጋር በጣም ተመችቶን ነበር። መቼ ነው የሚደገመው ብዬኩ። በጣም ናፍቆኝ ነበረ በግቡ ሊያንጨፍርም ዛሬ ተገናኝተን እሚገርም ነበረ፣ ነም ያበደ ነበረ። ዛሬም አብረን እንድኖር የሚፈልግ ባቅሽ ዛ አንድ ሽማግሌ ጋ ወስዳ ቁጭ በል ተጫወት ምናም ብለኛል። ያለነች መሰለች። በጣም ነው ያዘንኩባት። በጣም ነው ይከፋኝ። በጣም ከምነግርሽ በላይ ማለት ነው። በቃ ዛሬ ተገናኝ ሳልሳ እንጨፍራለን፣ እስክስታ እንደምሳል፣ እንገናኛለን። ትናፍቅኛለሽ ይ እኔም በጣም ነው የምትናፍቂ፣ እወድሻለሁ። እሺ ቅርብ በኋላ እንገናኝ። እዚህ ሽማግሌው ከፈታኝ ባቶሽ እዚህ የሆን አንድ ሽማግሌ አምር በአቅራ ምናምን ያለ እጃጃላል። ይልቅስ ጋንጃም ስለሌለ ማለት ነው አንቺ ጋር ካለ ይዘሽ ዱቅ ያለሽ እናይጫውት ባለ አየ በቃ አይሄ መከነ ትውልድ፣ መከነ ትውልድ። እኛ በአንተ እድሜ ስልክ አናውቅም ነበረ። በአንተ እድሜ እኔ ሳድግ እንኳን ስልክ የሚባል በቴክኖ ስልክ ነበረ። እነ ጎባኔም ፊልም ማየው እንኳን እንደዚህ ለዛውም ወንድሜ ለም ወንድሜ ለምኜ እን እንደዚህ በአንተ ተደ ደውዬ ጭራሽ በዚህ ዕድሜ ትጀናጀናለህ ግና አጸን በስምንት ቤት ቲ ደወለች። እንዳትረብሽኝ አንተ ሽማግሌ ዛሬ ማለት ነው። ግራጭት ስለማታጠ እኔ ገጀረው ተብሎ ስያሜ የተሰጠ ልጅ ነው። ስለዚህ እንዳትረብሽኝ። አልፈጠቀም ወየ ቤቲዬ፣ የሚስትም ፋሴ ካላንቺ እኮ ህይወት የለኝም ታውቂያለሽ። እኔ በጣም ነው የናፈቅሽኝ። መቼ ነው የምንገናኘው? ከክላንቶ ዳንዴ ነው አዳር ተመችቶሻላ? እኔ ምለው ኪንኑን ወስቶሻል? የሰባ ሁለት ሰዓቱን ኪንኑን ተሻል በቃ ችግር የለውም። ዛሬ ለራሱ ኪኒን ይዤልሽ መጣና ዛሬ እንኳን አይመቸኝም ነገ ቡጊ ቡጊ ስንጨፍር ለማድረው ነው የምልሽ። ክለቡን አጨናንቀለው አዘግተን ነው የምንጨፍረው። እባክሽ አክስቴ ያለችው አሜሪካ፣ ወንድሜም ያለው ዱባይ፣ አንድኛዋም እህቴ እኮ ሳውዲ ነው ያለችው። ስለዚህ ብር ከነሱ ይገባል። እኔና አንቺ የሚጠበቅብን ቡጊ ቡጊ የጨፈረን ፈዳ ማለት ብቻ ክልሉን ካልፈልግሽ ደግሞ ሌላ መጠቀም እንችላለን። መከላከያ ራሳችንን መከላከያ እየው ላይ ችኩ እያ ይነገር እስከባት ሌሊ ቆንጂ በጣም እኮ ነው የማፈቅርሽ። ምና ባዴሩን ልጅ ለአንቺ ስል እኔ ህይወቴን ቢሆን እሰጥሻለሁ። ኧረ በጣም ነው የምትናፍቂኝ። ቤትዬ የኔ ውድ ሁሌ አፈቅርሻለሁ። መቼም ቢሆን እንዳታሸፍልኝ እሺ ባይ አንቺ አሰገደች እመት አረ እባክሽ ህፃን ልጅ ነው ያመጣሽ፣ ሽማግሌ ነው አሁን ውሰጅ። እኔ ላጠና ነው ላይብረሪም ስለምሄድ ልጅሽን ሽ ነው ውሰጅ። መጣው አስቸገረህ እንዴ? እንዲህ ኮንዶም ተጠቅመን አስረግዤሽ አርባ ሁለት ሳኪንን እያለነው ይያለ ነው የሚያወራው ልጅቱ። እንደ ህፃን ልጅ አይደለም፣ አረ አንድ ፍሬ ልጅ ነው ገና። እንደሱም አይልህም እሺ። አሁን መተሽ ነው ውሰጅ፣ ልጅሽ እዚህ አናቱን ብዬ ከምደፋልሽ አሁን፣ በስነ ስርዓት እንዳመጣሽ ነው ቃሽን ውሰጅ። አቃጥሎ ሊደፋኝ እኮ ነው እኔ በሱ እድሜ እያለው አካባቢ ሳይንስ ህብረተሰብ እያልኩ ነበረ አሚሮንም አይጨናንቀውም እሱ ጭራሽ አንዱም ሁለት ሶስት አራት ሴት እያለ ነው ደርድሮ ማን ነው ቤቲ ሂሩት ራሄል እያለ የሚጃጃለው የመከነ ትውልድ እኛ እንደዚህ አይነት ትውልድ ለትውልዱ አላስተላለፍንም የእኔ አባት ቢያገኝ ማለት ነው በርበሬ የነበረ ዘቅዝቆ የሚያጥነ ምን ዋጋ አለው ምን ዋጋ አለው ምን ምን ታረጉታላችሁ ሻውን ያሳይ ለልጅሽን ፈጠን በለሽ ልጅሽን ያመጣሽውን እቃ ልጅ አይደለም ይሄ ስምንት አመት ጉድ ቋሁን አንተ ስለ አርባ ሁለት ሰዓት ኪኒን ምን አውቃለሁ።